ሰላም ጤና ይስጥልኝ፣ ውድ የሮዚ ዩቲዩብ ቻናል ተመልካቾቼ፣ በያላችሁበት ሰላምታዬ ይድረሳችሁ። ዛሬ የማሳያችሁ የሰሎና አደስ አሰራር ነው። ሰሎና አደስ ለመስራት የሚያስፈልጉን የቅመም አይነቶች ቶማቶ ሳርሳ ሁለት ማንኪያ፣ ክሙን፣ ኬሪ ፓውደር አንድ ማንኪያ፣ ክሙን አንድ የሻይ ማንኪያ ክርኩም የግማሽ የሻይ ማንኪያ፣ አራት የተፈጨ የአራት የተፈጨ ሽንኩርት፣ እንዲሁም አንድ ሲኒ የተቀቀለ አደስ፣ ሁለት ካሮት፣ ሁለት ድንች፣ አምስት ፍሬ ነጭ ሽንኩርት፣ ግማሽ ዘንጀቢል፣ አራት የተፈጨ አሁን ለመፍጨት ስላዘጋጀሁት ነው። እናንተም እንደዚህ ካዘጋጃችሁት በኋላ በእንደዚህ አይነት መፍጫ ትፈጩታላችሁ። አራት የተፈጨን ቲማቲም አሁን ወደ አሁን ወደ መጥፋፉ እንሄዳለን፣ ወደ መፍጨቱ እንሄዳለን ማለት ነው። አሁን ይሄ የምታዩት አራት ፍሬ ሽንኩርት ነው። ፈጫዋለሁ

ማለት ሁለት የሾርባ ማንኪያ ዘይት ነው። አደስ ላይ ብዙም ዘይት ጠቀሙ ጥሩ ነው። መጀመሪያ ስ አብዮ ኣሎ ሁለት ማንኪያ ዘይት ነው የተጠቀምኩት እዛ ያዘጋጀሁትን ን ዘይቱ ላይ አረገዋለሁ። ጥሩ ነው አሁን ደግሞ አራት አጥቤ ያዘጋጀሁት ቲማቲም ነው እዚሁ መፍጫው ላይ ያለው ነጭ ሽንኩርትና እና ነጭ ሽንኩርትና ዘንጀቢል ሰላምቼ ሰላምታ ያላችሁበት ድረሳችሁ እያልኩኝ ሰሞኑን ብትብት እያልኩላችሁ ነው። ዩቱብ ቻናሌ ሰብስታ አሳያችኋለሁ ቃላ ይ አድጋራችሁ፣ ቢተቱት ጥሩ ነው። አሁን እኔ ቼክስ አረገው፣ በደምብ አ በእንደዚህ አይነት ሁኔታ አዘጋጀሁት። የማላጥበው ያው ሁሉም አንድ ላይ ስለሚጠቀመው ነው። ማለት ሁሉም አንድ ላይ አብሮ ስለሚበስል ምንም አ አጠብኩትም አላጠብኩትም ለውጥ የለውም በሚለው ነው። ምስሉ እንደተቀጠረ ነው። አልፈጨውትም ሲጀመርም አይፈጭም። ለምንድን ነው የማይፈጭው? መጀመሪያ አብስዬ ስለአዘጋጀሁት ቤተሰብ ውድ የሮዚ ዩቲዩብ ቻናል ተመልካቾች፣ ቲማቲሙን ቅድም ያሳየዋችሁ ፈጫሁት። ይሄ ሁለት ድንች ነው አጥቤ ልጭ ያዘጋጀሁት። ካሮቱም እንደዛ ነው። ፈቀፍቁትና አጥባችሁ በእነዚያ መልኩ ትቆራርጡታላችሁ። ይሄ ደግሞ ቲማቲም እና ነው እ ሽንኩርትና ዘንጅብል ነው። ቀይ ቀይ ነገር ደግሞ የምታያችሁ ቲማቲሙ ላይ ስለፈጨሁት ነው። እዚህ ጋር ቀቅዬ ያዘጋጀሁት አደስ አለ። እዚህ ጋር ደግሞ እንጨርሻለሁ፣ ጨምሩት፣ ቅመሞች ናቸው ማለት ነው። እንኳን በእንደዚህ መልኩ አብቅተው ታያችሁ በደንብ ላይ ይታያችሁ ይችላል። ሌላ ጊዜ ቪዲዮ ሲቀርብ በደንብ አሳያችኋለሁ። አሁን እንደዚህ ቀላ ካለዚህም በኋላ አራት ፍሬ ቲማቲም እንጨምራለን። አራት ፍሬ ቲማቲም ቲማቲሙ ትንሽ በሰል ለማለት አለበት። እንዲሁም እዚህ ጋር ቶማቶ ሳልሳ ማለት ብዙዎች ቤት በእንደዚህ አይነት እቃ ነው የሚመጣው፣ በጠርሙስ የሚመጣው ቶማቶ ሳልሳ ይሆን እንጂ ችግር የለውም። እኔ ከዚህ ቀንሼ እዚህ ጋር ሁለት ማንኪያ ነው ያደረኩት፣ ሁለት የሾርባ ማንኪያ። ሽንኩርት ቲማቱን ጨመርን። ከዛ በኋላ ከሶስት ሰከንድ ያክል ንጹን ተፈደን ሽንኩርትና ዘንጀ እንጨምራለን። ሽንኩርትና ዘንጀን ጨምረን ቀጥሎ ቅመሞችን እናረጣለን። ክሙን ፓውደር አንድ የሻይ ማንኪያ፣ ክሙን አንድ የሾርባ ማንኪያ ክርኩም ግማሽ የሻይ ማንኪያ እንድም ቶማቶ ሳስ እና አንድ ማንኪያ አንድ የስርባ ማንኪያ ጨው ይጨምራል። ብዙም ጊዜ አደስ ላይ አደስ ሰሎና ላይ ጨው ብዙ ባይበዛ ነው የሚመከረው። ነው ንስር ስለሆነ ትንሽ የምታረጉ ስለሚያጋኝ ነው ዬ ከሰከንድ በኋላ ማለት ከሶስት ወይም ከአራት ደቂቃ በኋላ ከድርጎ፣ ከሶስት ወይም ከአራት ደቂቃ በኋላ መልሼ ድንቹንና ካሮትን ይጨምራለሁ። ከዛ ውሃ ከለሰዋለሁ። ውሃ ረግበታለሁ። ወድ የሮዚ ዩቲብ ቻናል ተመልካቾቼ ስላዳመጣችሁኝ ና ስለተከታተላችሁኝ በጣም አመሰግናለሁ። ነገ ደግሞ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። አዲስ ዩቲዩበር ነኝ። ሰብስክራይብ በማድረግ ተባበሩን። አመሰግናለሁ።